ክብር ሁሉ ለጌታ ይሁን። ሰላም ለእናንተ ይሁን፣ ወንድሞቼ እናቶቼ፣ በዓለም ዙሪያ ያላችሁ እንደምንከረማችሁ። ጌታ ኢየሱስ ጌታ ነው። ትንሣኤና ሕይወት ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ስሙ የተባረከ ይሁን። ዛሬ ደግሞ ከእናንተ ጋራ የእግዚአብሔርን ቃል ለመካፈል ይሄን የትንሣኤ በዓል ለማክበር አብሬ ከእናንተ እንዳንዱ ሁኜ እግዚአብሔርን ጸጋ አካፍላቸዋለሁ። ክብር ለጌታ ይሁን ይሁን ዛሬም ደግሞ ጠብቆን በህይወት አኑሮን እግዚአብሔር 2025 በፈረንጆች እንዲሁም በኢትዮጵያ 2017 እግዚአብሔር ደግሞ ረድተውን እዚህ ክብር ስላደረሰን ክብር ለጌታ ይሁን። እንኳን ለብርሃኑ ትንሣኤው በዓል አደረሳችሁ። ኢየሱስ ክርስቶስ ተነስተዋል። ኢየሱስ ክርስቶስ ሞትን አሸንፈዋል። ከዚህ የተነሳ እኛ ሞትን አሸንፈናል። ከጌታ ጋር አሸናፊና ድል ነሺ ህያዋን ነን። ክብር ለጌታ ይሁን። የእግዚአብሔር ቃል ሲናገር ወገኖች ሆይ በመጽሐፍ ቅዱሳችን ሲናገር እኛ ሕያዋን ብሎ ይናገራል። እኛ ህያዋን ግን፣ ሀሌሉያ በምድር ላይ የምንቀረውን ያንቀላፉትን አንቀድምም ይላል። መለከት ይነፋል። መጀመሪያ አንቀላፍተው ላሉ በክርስቶስ ኢየሱስ አምነውን ሲንቀላፉ ለነሱ መለከቱ ይነፋል። እነሱ ይነቃሉ። ከዛ ሁለተኛ ይነፋል። እኛ ደግሞ ከነሱ ጋር ተያይዘን እነሆ ከክርስቶስ ኢየሱስ ጋር እንገናኛለን። በአየር ላይ ኢየሱስ ክርስቶስን እንገናኛለን ብሎ መጽሐፍ ቅዱሳችን ይናገራል። ክብር ለጌታ ይሁን። ኢየሱስ ክርስቶስ በሙታን በመነሳቱ ምክንያት ወገኖች ሆይ ለማይጠፋ እድፈት ለማያልፈው ርስት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ኢየሱስ ጌታ ነው። አሜን። መጽሐፍ ቅዱሳችን በአንደኛ ጴጥሮስ ሲናገር ሐዋርያ ጴጥሮስ ሲናገር እንደዚህ ብሎ ይናገራል። ሃሌሉያ የጌታችን የጌታችን ኢየሱስ ክርስቶስ ስም የተባረከ ይሁን። ኢየሱስ ክርስቶስ ከሙታን በመነሳቱ ይላል። ከሙታን በመነሳቱ ለሕያው ተስፋ ለሕያው ተስፋና ለማይጠፋ እድፈት የሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለዘን ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ለእናንተ ሕያዋን ለሆናችሁ በሰማይ እንወርስ አላችሁ በሰማይ ቀብድ ቤት አላችሁ፣ በሰማይ ርስት አላችሁ ብሎ መጽሐፍ ቅዱሳችን ይናገራል። በተለይ ዮሐንስ ወንጌል ላነበው የፈለግኩት ታሪኩን ዮሐንስ ወንጌል ምዕራፍ አስራ አንድ ላይ ነው። እሱን አንብበን ከዛ እንጸልያለን። ምክንያቱም የሚወደው ወዳጅ ነበረው። ጌታ ኢየሱስ አልአዛርን ማርታንና ማርያምን ይወድ ነበር ብሎ መጽሐፍ ቅዱሳችን ይናገራል። ኢየሱስ ክርስቶስ በእርግጥ ዓለምን ሁሉ ይወዳል። ኢየሱስ ክርስቶስ ለዓለም ሁሉ ሕዝብ እያንዳንዱ ሰው ሞቶለታል። ለዚህ ነው እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለምን እንዲወደደ ይላል እግዚአብሔር ስለወደደ ዓለምን ሁሉ ሰውን ሁሉ ወገኖቼ ሆይ ማንም ልጁን የማይሰጠውን ኢየሱስ ክርስቶስን ዓለማትን የፈጠረበትን እነሆ ልጁን ሰጠ፣ የባህሪው ልጁን ኢየሱስ ክርስቶስን ሰጠ። በሱ በማመን ወገኖቼ፣ ከኃጢአት ከሞት እነሆ ከጨለማው ስልጣን ኢየሱስ ክርስቶስ አዳነን። እሱም በማመናችን ስለዚህ ነው ጌታ ኢየሱስ ክርስቶስ እነሆ በሌለበት ጊዜ አልዓዛር ወዳጁ ታመመበትና ከዛም እሱ ስለሌለ ሰው ተላከ ባለበት ቦታ የምትወደው ወዳጅህ አላዛር ታሟል፣ ብለው ማርያምና ማርታ ሰው ላኩበት። ኢየሱስ ክርስቶስ ግን አልመጣም። ኢየሱስ ክርስቶስ ግን ሁለት ቀን ሆነው ከሐዋርያቶች ጋር እነሆ አላዛርን እንሄድ እና እንቀስቀሰው በሚል እነሆ ተናገራቸው። እነሆ እነሱ እንደሞተ ወይም ደግሞ ተኝቶ እንደነበር እና ከዛ እንደሚያነሳው ነበር የመሰላቸው። እንደ ሞተ እንኳ አላምኑም ነበር። ነገር ግን ከዛ አለማመኔ ለእናንተ መልካም ነው። ከዛ ባለመኖሬ ለእናንተ መልካም ነው። ለምን ታምኖ ዘንድ ታምኖብኝ ዘንድ ብሎ ተናገር። ስለዚህ ኒድ እና ወዳጃችንን እንቀስቅሰው ወይም እናስነሳው አለ። ከዛም በኋላ መጡ ይላል። ስለዚህ ማርታ ወይም ማርያም እንሆ ኢየሱስ ክርስቶስ ወንድማቸው በሕይወት እያለ ገና ታሞ እያለ እንዲፈውሰው ነው እንጂ ከሞተ በኋላ ምንም እምነት የላቸውም ምክንያቱም ይነሳል ብለው አላመኑ። ይነሳል ብለው ያመኑት ግን ለአሁን ሳይሆን ፊውቸር ነው። ኢየሱስ ክርስቶስ የምናምነው ወገኖቼ ሆይ ሁላችንም ፊውቸር ነው። ኢየሱስ ክርስቶስ ግን ምናምነው ግን ለእውነት ከሆነ ደግሞ አሁን ነው። ኢየሱስ ክርስቶስ የአሁንም ጌታ ነው። ፓስቴንስ ፕሬዘንት ፊውቸር። እግዚአብሔር በቃሉ ወገኖቼ ሆይ ያለፈውን፣ የአሁኑን፣ ወደፊቱን ያለውን የሚያውቅና ማድረግ የሚችል ጉልበት ያለው አቅም ያለው ስልጣን ያለው አምላክ አለን። የጌታ ስም የተባረከ። ስለዚህ እነሆ በመጣ ጊዜ በቃ ነገሩ አልቋላለች ማርያም ማርታ ነገሩ ወንድሜ አይሞትም ነበር፣ አንተ ብትኖር አይሞትም ነበር። አሁን ግን ሞተዋል አለች። ስለዚህ ምንም ተስፋ የለም ነው። ሰው ሁሉ መጥተዋል፣ ሀዘን እየደረሰን ነው። ስለዚህ ወንድማችን ባልሞተም ነበር፣ አንተ እዚህ ኖረህ በሆንክ አለችው። ምራፍ 11 ቁጥር 23 እንደዚህ ብሎ ይናገራል። እንደዚህ አላት ኢየሱስም ወንድምሽ ይነሳል አላት። ዋው! ማርታም በመጨረሻው ቀን በትንሣኤ እንዲነሳ እውቃለሁ አለችው። ኢየሱስም ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ህያው ይሆናል። ሕያው የሆነም የሚያምንብኝ ሁሉ የዘላለም ህይወት እንሆ ያገኛል፣ የዘላለም ህይወት ያገኛል። ምክንያቱም እኔ ምንድ ነኝ ሕይወት ነኝ አለና የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። አዎን ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለች። አምናለሁ ነው የምትለው፣ ግን የምታምነው ግን የአሁንን ጌታ ሳይሆን ወደፊት ያለውን ሊፈጽም ያለውን ጌታ ነው። ወገኖቼ ዛሬ በዓለም ላይ ያሉ ሰዎች ሁሉ የሚያምኑት በመጨረሻ ያለውን ነገር ነው ግን ያንን ሳይሆን አሁን ያለውን ለምን አናምንም ነው። አሁን ያለውን መሲህ ወይም ክርስቶስን፣ ሞትን ገዳይ፣ ሞትን አሸናፊ፣ የትንሣኤ ጌታ፣ የእኛን ነገር ታሪክ የሚለውጠውን ብናምነው ታምር እናያለን። ለሞተው ነገራችን ህይወት ይሰጠዋል። ኢየሱስ ዛሬም ሕያው ነው። ዛሬም ለሞተብሽ ጉዳይ፣ ለአንተ ለሞተብህ ጉዳይ ሕይወት የሚሰጠው ትንሣኤ ሕይወት የሆነ ክርስቶስ ነው። ለሞተ ማንነትህ ሕይወት ይሰጠዋል። እነሆ ሕይወት ለሰጠውን ማንነትህ ደግሞ ትንሣኤን ይሰጠዋል። ክብር ለጌታ ወገኖቼ። ወይ ዛሬ የሞተባችሁ ነገር አለ፣ ያቀበራችሁት ነገር አለ፣ የተቀበረ ነገር፣ ተስፋ የተቆረጠ ነገር ትዝ ይላችኋል። ጌታ ኢየሱስ ክርስቶስ ቀብረውት ከሄዱ በኋላ ማርታ፣ ማርያም ማለት ማርያም እና መግደላዊት ማርያም ሄዱ ይላል። ወደ መቃብሩ ሄዱ ይላል ምክንያቱም ተዘግተዋል፣ በትልቅ ድንጋይ እንደተዘጋ ያውቃሉ። ከሞተ በኋላ ቀበሩት ይላል። ከተቀበረ በኋላ ደግሞ ትንሣኤ ሆነዋል። ኢየሱስ ጌታ ነው። መጽሐፍ ቅዱስ ሲናገር ክርስቶስ ስለእኛ ኃጢአት ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ ስለሚል። ስለዚህ ሄዱ። ሲሄዱ ግን አንድ ጥያቄ ነበር ይዘው ሄዱት፣ ምክንያቱም ድንጋዩ ማን ያንከባልልናል? ሃሌሉያ። እግዚአብሔር ግን ይመጣበታል። ለሞተ ማንነታችን ሲመጣ፣ መለኮ ሲመጣ፣ ወገኖቼ ሆይ ጭንቀታችን ወይም ደግሞ ጥያቄያችን ይመለሳል። ጭንቀታችን ከኛ ይወገዳል። ስለዚህ የሞተ ማንነት የተባለ ሁሉ ይነሳል። ስለዚህ ኢየሱስ ክርስቶስ ሰው ያልቻለውን ሁሉ እግዚአብሔር ይችላል። ስለሆነም ያንን ትልቅ ድንጋይ የዘጉበትን መልአክ መጣና ምን አረገው? አነሳውና ምን አረገው? ከዛው ላይ ተቀመጠበት። ሃሌሉያ ኢየሱስ ተነስተዋል። እዚህ ሙታን የሙታን ቦታ የለም አለ ሕያዋን ለምን ትፈልጉታላችሁ? በሙታን ሰፈር የለማል። ኢየሱስ ክርስቶስ እንደተናገረ እርሱ ተነስቷል ብሎ መልአኩ ሰበከላቸው። እነሱም ከድንጋጤ ከደስታዊ የተነሳ ደንግጠው እንደሮጡና ሂደው ለሐዋርያቶች እንደተናገሩ ነገሯቸው። ከዛ በኋላ ነገሯቸው ኢየሱስ ክርስቶስ ተነስተዋል። ማርታ ማርያም፣ መግደላዊት ማርያም በተናገረች ጊዜ አላመኗትም። እንደገና ደግሞ ሁለቱ ትዚላችኋል ኤማሁስ መንገደኞች፣ እነዛም ደግሞ ተገለጠላቸው። እነሱም መተው ቢናገሩ አላመኑም። ከዛ በኋላ ኢየሱስ ክርስቶስ በሦስተኛ ጊዜ መጣና በተሰበሰቡት ቤት ላይ ተዘግቶ እያለ አይሁዶችን ፈርተው ተዘግተው እያለ በአንድ ላይ ተጨንቀው እያሉ እያለቀሱ እያሉ የኢየሱስ ክርስቶስ መጣና ሰላም ለእናንተ ይሁን፣ ደስ ይበላቸው አላቸው። ከዛ በኋላ አዩት፣ ዳሰሱት። ዋ ከዛ በኋላ እስኪ የሚበላ አምጠዋል። የሚበላ ማር ሰጡት፣ ሀሌሉ አሳም አቀረቡለት ይላል። ያ የትንሣኤ አካል ዳሳችሁት፣ እዩት፣ ና ዳሱ፣ ኑ ዳሰሱታል እዛ ዳሰሱት። ጌታ ይባረክ። የሚዳሰስ ነው፣ ከትንሣኤ በኋላ ወገኖች ሆይ እኛም ሕያዋን ሁነን ስንመጣ ወደዚህ ዓለም ለሺ ዓመት መንግሥት ከጌታ ጋር የሚዳሰስ ሰውነት ነው ሚኖረን መንፈስ አንሆንም። ግን እኛ ሕያዋን ወገኖች ይሄ የሚበሰብሰው በማይበሰብስ ይሄ የሚሞተው በማይሞት ሲለወጥ፣ ያን ጊዜ ወገኖች ሆይ ለአንዴ ለመጨረሻ ጊዜ ሞት የሚባል በእኛ ላይ ሲያልጥን ኢየሱስ ክርስቶስ ማህተም ያደርግበታል። አሜን። ጌታ ኢየሱስ ጌታ ነው። ስለዚህ ወንድ ምሽና ሳላላት ከዛ በኋላ እሷም ኖ፣ ጌታ ሆይ አሁን እንዴት ይነሳል? አለች። ኖ እኔ እኮ የአሁኑ ጌታ። ስለዚህ ድንጋዩን አንሱ። ተሰብስቧል፣ ህዝብ በጣም ብዙ ሰው በጣም ያያል። እና የሰውዬ የውሩን አይን ከከፈተ ይህን ሰው ደግሞ የማነሰበት መንገድ የለም ይላሉ አንዳንዶች። እዛ ላይ ደግሞ አላዛር ከተነሳ ደግሞ ብዙ አይሁዳውያን ወደ ክርስቶስ እንደሚመጡ ያምናሉ። ፈሪሳውያን እሱ ሰዱቃውያን ተነሱባቸው። ማርታ አይሆንም አለች። ሽንጧንገተር መጀመሪያ ያምናለሁ ያለች ሴትዮ፣ አሁን ግን እንዴት ይሆናል ወንድሜ ካስነሳው ይሸታል፣ ሰው ሁሉ ይሸተዋል። ኢየሱስ ክርስቶስ አላት። ምን አላት? ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ድንጋዩን አንሱ አላቸው። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁል ጊዜ እንደምትሰማኝ ደግሞ በዚህ ደግሞ አውቃለሁ ካለ በኋላ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙ ሕዝብ ተናገርኩ አለ። ይህን ብሎ በታላቅ ድምፅ አላዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹን በመገነዝ እንደተገነዙ ወጣ። ፊቱን በጨርቅ ተጠምጥመው ነበርና ኢየሱስ ፍቱት፣ ይሂድ ተውት አላቸው። ሰው የዘጋውን ሰው የሸፈነውን ኢየሱስ ክርስቶስ ፍቱት ይላል። ሃሌሉያ! ኢየሱስ ነፃ ያወጣል። ኢየሱስ ሌላ መልክ ይሰጣል። ለሞተ ማንነትህ ህይወት ብራንድ ኒው ላይፍ ይሰጣል። ኢየሱስ ክርስቶስ ህይወትን ሊሰጠን መጥተዋል። ኢየሱስ ክርስቶስ እኔ የመጣሁት ህይወት ልሰጣችሁና እንዲበዛላችሁ መጣሁ፣ ሌባው ሊያርድ ሊያጠፋ መጣ፣ እኔ ግን ህይወት ልሰጣችሁ መጣሁ ብሎ ዮሐንስ ወንጌል ምዕራፍ 10 10 ላይ ይናገራል። የጌታ ስም የተባረከ ስለዚህ ትንሣኤ እና ህይወት ክርስቶስ ነው። ለሞተ ማንነት ዛሬ በክርስቶስ ኢየሱስ ለሚያምን ሁሉ ወገኖቼ ሆይ እነሆ የሞተ ማንነት ሁሉ ህይወትን የሚሰጥ የጌታ መንፈስ ከኛ ጋር አለ። መጽሐፍ ቅዱሳችን ሲናገር ወገኖቼ ሆይ ለዚህ ነው ሰው በክርስቶስ አምኖ ቢሞት ትንሣኤና ህይወት ስላለው የማይጠፋ ያ መንፈስ ያ የትንሣኤ መንፈስ ጌታ ወገኖቼ ሆይ ያ የትንሣኤ መንፈስ በውስጡ ካለ ህያው ይሆናል ያ መንፈሱ ግን ወገኖቼ ሆይ በክርስቶስ ኢየሱስ ካልሆነ ግን ወደ ሙታን ዓለም ሄዳ ለምን ያ የትንሣኤው ኃይል የትንሣኤው መንፈስ እሱ ጋር ስለሌለ ሕያው ሊሆን አይችልም። ስለዚህ ነው መጽሐፍ ቅዱሳችን ሲናገር እናንተ በመንፈስ ከሆናችሁ እናንተ ብሎ ይናገራል። በተለይ ሐዋርያ ሮሜ ምዕራፍ 8 ላይ ይናገራል። አንድ የእግዚአብሔር ቃል እንደዚህ ብሎ ይናገራል። የጌታ ስም የተባረከ ይሁን። ምራፍ ስምንት ላይ ሲናገር እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይሄ የእርሱ ወገን አይደለም። ለምን ወደ ሞታን ዓለም ይሄዳል? ለምን ሕያዋን አይደለም? ማለት ክርስቶስ ኢየሱስ ስላላመነ መንፈሱ ስላልዳነ ወደ ሙታን ዓለም እንደሚሄድ ነው የሚናገር። እዚህ ላይ ግን ክርስቶስ ኢየሱስ ያመነ ሰው ግን ምን አለው? ትንሣኤ ህይወት አለው፣ የትንሣኤ መንፈስ አለው። ክርስቶስ እንግዲህ በእናንተ ውስጥ ቢሆን ይላል፣ ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ህያው ነው። ነገር ግን ኢየሱስ ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስ ከሙታን ያስነሳው እርሱ በእናንተ ለሚኖረው በመንፈሱ ለሚሞት ሰውነታችሁ ደግሞ ህይወትን ይሰጠዋል። ሃሌሉያ ለዚህ ለሚሞት ስጋ ህይወት የሚሰጠው የትንሣኤው መንፈስ የትንሣኤው ኃይል የእግዚአብሔር መንፈስ ነው። ጌታ ስሙ ይባል። ዛሬ በአንቺና ባንተ ውስጥ በእኔ ውስጥ ይሄ የትንሣኤው ኃይል አለ። ይሄ የትንሣኤው ኃይል ወግኑ ሕያዋን አድርገውናል። ሕያዋን አድርገውን በህይወት ያኖረናል። ይሄ ሕያው የሆነው መንፈስ ዛሬም ደግሞ በእኛ ህይወት ውስጥ አልፎ ሰዎችን ሁሉ ወንጌል ስንነግራቸው፣ ሲያምኑ ይህ ህይወት የሚሰጥ የእግዚአብሔር መንፈስ በእኛ ውስጥ አድሮ ወደ ሰዎች ውስጥ ያልፋል ለምን ትንሣኤና ህይወት ወገኖቼ ወይ ክርስቶስ ስለሆነ በእኛ ውስጥ ያለው ክርስቶስ አይደክምም አይታክትም ለሰዎች ደግሞ ህይወትን የሚሰጥ ጌታ ነው ጌታ መንፈስ ነው ይላል መጽሐፍ ቅዱሳችን ሲናገር ለዚህ ነው መጽሐፍ ቅዱሳችን ሲናገር ደግሞ በፊሊፒስ ምዕራፍ ሶስት ላይ ሲናገር እንደዚህ ብሎ ይናገራል ሃሌሉያ የጌታ ስም ለዘላለም የተባረከ የሆነ ሃሌሉያ እነሆ በአገራችን በሰማይ ነው ይላል አገራችን በየት ነው? በሰማይ ነው። መኖሪያ አለን በሰማይ ጌታ ኢየሱስ ማለት ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ እመኑ። በአባቴ ቤት ብዙ መኖሪያ አለ። ኦ እመጣለሁ፣ ወስዳችኋለሁ። እዛ የምንኖርበት ዓለም ላይ ወይም ደግሞ አገር ላይ ኢየሱስ ክርስቶስ ሊወስደን ይመጣል፣ በክብር ይመጣል። ለምን ለኃጢአት ሞቶ ለጽድቃችን እንድኖር ለጽድቅ ደግሞ እንድኖር ክርስቶስ ስለኛ ኃጢአት ሞተልን ስለሚለን እንደገናም ደግሞ ሲመጣ ደግሞ ወገኖቼ ወደዛ ይወስደናል። ሲመጣ የሚመስለው ይሄ ስጋችን ደግሞ እንደዚህ ብሎ ይናገራል፣ እኛ አገራችን በሰማይ ነው፣ ከዛም የሚመጣው መድኃኒትን ጌታ ኢየሱስ ክርስቶስን እንጠባበቃለን ካለ በኋላ እርሱ ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደ ስጋችን ይለውጣል። ዛሬ ይሄ የተዋረደ ስጋ ነው። በኃጢአት ምክንያት በብዙ አይነት መንገድ ወገኖቼ ወይ ስጋችን የደከመ ነው፣ የተጎሳቆለ ነው። ግን ኢየሱስ ክርስቶስ በሚመጣበት በሚመለስበት ጊዜ ትንሣኤ ያገኝና ይሄ ሰውነታችን ወገኖቼ ወይ የክብር አካል ይኖረዋል። ይሄ የሚሞተው በማይሞተው ሲለወጥ ይሄ የሚበሰብሰው በማይበሰብሰው ሲለወጥ፣ ያን ጊዜ ድል መንሳት እንሆ ትልቅ ድል እንደሆነ መጽሐፍ ቅዱሳችን በአንደኛው ቆሮንጦስ ምዕራፍ 15 ላይ ይናገራል። ክብር ለኢየሱስ ይሁን። ይሄ ተስፋ አለሽ፣ ይሄ ተስፋ አለ። ይሄ ትንሣኤ መንፈስ ያለባችሁ ሁሉ ይሄን በዓል ስታስቡ፣ ይሄን በዓል ስታከብሩ፣ ይሄን እያሰባችሁ አክብሩ። ተስፋችን ይሄ ነው። ሃሌሉያ ምዕራፍ 15 ከቁጥር 2 51 እስከ 58 አነባዋለሁ። የአምላካችን ቃል ጌታ ይባረክ። እነሆ አንድ ሚስጥር እነግራችኋለሁ። ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅስፈት ሃሌሉያ በቅስፈት አይን እንለወጣለን። መለከት ይነፋል፣ ሙታን የሚበሰብሱ ሆነው ይነሳሉ። ሙታን የማይበሰብሱ ሆነው ይነሳሉ እኛም እንለወጣለን ይህ የሚበሰብሰው በማይበሰብሰው ሊለብስ ይህ የሚሞተው በማይሞተው ሊለብስ ይገባዋል ዳሩ ግን ይህ የሚበሰብሰው በማይበሰብሰው ሊለብስ ይህ የሚሞተው የማይሞተው ሊለብስ በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል ይህ ቃል ይፈጸማል ሞት ሆይ ድል መንሳትህ የታለ የሚል ሲኦል ሆይ ድል መንሳትህ የታለ? የሞት መውጊያ ኃጢአት ነው። ሞት ሆይ መውጊያ የታለ? የሞት መውጊያ ኃጢአት ነው። የኃጢአት ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን፣ አሜን። ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉና የማትነቃነቁ የጌታ ስራ ሁልጊዜ ይብዛላችሁ ብሎ መጽሐፍ ቅዱሳችን ይናገራል። ደስ ይበላችሁ። ክርስቶስ ኢየሱስ ተነስተዋል። ክርስቶስ ኢየሱስ ሕያው ነው። ክርስቶስ ኢየሱስ ሕይወት ይሰጣል። ክርስቶስ ኢየሱስ ለሞተው ማንነታችን ለውጥና ፈውስ ትንሣኤ ሰጥቶን እነው ዘላለማዊ የሚያደርግ ጉልበትና አቅም አለው። ዛሬ የጌታ መንፈስ ከእኛ ጋር አለ። ይሄ ትንሣኤ ኃይል ነው። ይሄ ትንሣኤ መንፈስ ዛሬም ደግሞ ለማምኑ ሁሉ ሕይወት እንዲሰጣቸው እግዚአብሔር ይፈልጋል። ግን ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽም። ዛሬ ወገኖቼ ወይ በሰውነታችን ላይ እግዚአብሔር ይህን ነገር ያደርጋል ። ዛሬ እንሆ በምድር ላይ እንኖራለን። ተጋብተን ልጆቹን ወልደን እንኖራለን። ወገኖቼ አንድ ተስፋ አለን። በምድር ላይ እኮ ተባርከናል እንላለን፣ በስተናል እንላለን። ማለት በሥጋ እንወልዳለን፣ እንደገና ደግሞ እናገባለን፣ እጋባለን። በምድር ላይ መኖር እድሜ ቆጥረን ሰባ ሰማንያ ዘጠና እንዲሁም ደግሞ አንዳንዶቻችን መቶ እንደዚህ ቆጥረን ልንሄን እንችላለን። በምድሩ ላይ መኖር ብቻ አይደለም ወገኖቼ ወይ ነገር ግን በዚህ ወገኖቼ የመጀመሪያው ፍጥረት የሆነው አዳም የመጀመሪያው አዳም ኃጢአት ይዞብን ወደዚህ ዓለም ሲመጣ ኋለኛው አዳም ክርስቶስ ግን ወገኖች ሕይወት ይዞልን መጣ። ወደዚህ ዓለም የመጣው አንዱ ወገኖች መስቀል ላይ ሞተበት፣ ትልቁ ምስጢር እኔና እናንተ ተስፋ እንዲኖረን የትንሣኤ ሕይወት እንዲኖረን ዘላለማዊ ሕይወት እንዲኖረን ዘላለማዊ ኑሮ እንድኖር ከእግዚአብሔር ጋር ለዘላለም ለመኖር ክርስቶስ ኢየሱስ ለኛ ኃጢአት ሆነ። መጽሐፍ ቅዱሳችን ሲናገር በመገረፉ ቁስል ተፈወሳችሁ ብሎ ይናገራል። አንደኛ ጴጥሮስ ምዕራፍ ሁለት ላይ እንደዚህ ይናገራል። የጌታ ስም ለዘላ አለም የተባረከ ይሁን ሃሌሉያ። እነሆ እንደዚህ ይላል እሱ ይላል መጽሐፍ ቅዱስ፣ ተንኮል አልተገኘበትም። ሲሰድቡት አልተሳደበም፣ መከራ ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋ ኃጢአታችን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በገዎች ትቅበዘበዙ ነበርና፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ሕያዋን አደረገን፣ መለሰን፣ ወደ ጥፋት ሳይሆን ወደ ህይወት፣ ሃሌሉያ፣ ወደ ዘላለም ህይወት፣ ወደ እግዚአብሔር መንግስት። ኢየሱስ ክርስቶስ መንገድና እውነት ህይወት ሁነውን ወደ አብ ይዞን ገባ። ዛሬ እነው ተስፋ ያለን ሰዎች ነን። ተስፋ ያለሽ ሰውነሽ። ተስፋ ያለ ሰውነ አንተ፣ ትንሣኤ ህይወት ያለ ሰውነ፣ ክርስቶስ የሞተልህ ሰው እነ ሕያው ነህ። ሃሌሉያ ሕያዋን ነህ። ስለዚህ ኢየሱስ ክርስቶስ ሲመጣ ወገኖቼ፣ መለከት ሲነፋ፣ ይሄ የሚሞተው በማይመቱ ሲለወጥ፣ ወገኖቼ ወይ የዚህ የምድር መኖራችን ሳይሆን ዘላለማዊ መኖሪያችንን ያን ጊዜ ይበሰርልናል። እነ መለከት ይነፋል። ያን ጊዜ ደግሞ ከጌታ ጋር ለመገናኘት ወገኖቼ ወይ የሚሞተው በማይሞት ሰብሰብ በማይመስ ተለውጠን ለዘላለም ከእርሱ ጋር ለመኖር ወደ ኢየሱስ ክርስቶስ እንሄዳለን። ኢየሱስ ክርስቶስ በክብር ይመጣል፣ አንተን አንቺን ሊወስድ፣ እኔን ሊወስድ፣ ሙሽሪቱን ሊወስድ ጌታ በክብር ይመጣል። ሃሌሉያ ከእርሱ ጋር የበጉ ሰርግ በሰማይ እናሳልፋለን። ከእሱ በኋላ ደግሞ ከሰርግ በኋላ ደግሞ ሃኒሙን ለአንድ ሺህ ዓመት ደግሞ በምድር ላይ ለመግዛት ከኢየሱስ ክርስቶስ ጋር አብረን ለመክበር ደግሞ በምድር ላይ ያንን የትንሣኤ አካል ይዘን እንመጣለን። ያ ስጋ ወገኖች፣ ያነ ስጋ ዘላለማዊ ነው፣ አይሞትም፣ አይበሰብስም፣ ኃጢአት አይሰራም። ወገኖቼ፣ ወይ ከፈለገ ይበላል፣ ካልፈለገ አይበላም። በሽታ አያውቀውም፣ ሞታ አያውቀውም፣ ድህነት አያውቀውም። ሁሉ ነገር የተሟላ የትንሣኤ ህይወት የትንሣኤ አካል ለብሰን በምድር ላይ ገዢ እንሆናለን። አሜን። ይሄን ጌታ በቅርብ ያደርጋል። ይሄ የጌቶች ጌታ የነገስታት ንጉሥ እግዚአብሔር በልጁ በኢየሱስ ክርስቶስ የሰጠን ተስፋ ይፈጸምልናል። እኛ ሕያዋን ሁለን እነው ለዘላ አለም ከጌታ ጋር ለመኖር ከጌታ ጋር እንሄዳለን። የእግዚአብሔር ስም ለዘላ አለም የተባረከ ይሁን። መጽሐፍ ቅዱሳችን ካላችሁ እነ ኢሳይያስ ምዕራፍ ስልሳ ላይ የሚናገር ተስፋ አለን። እንደዚህ ይላል ክብር ለጌታ ይሁን። ዛሬ ወገኖች ክርስቶስ ኢየሱስ የሌላቸው ሰዎች ሁሉ ሰዎች ዛሬ ሲሞቱ የት ነው የሚሄዱት? ሲኦል ነው የሚሄዱት። ምክንያቱም ጌታ የለም። ጌታ ያላቸው ደግሞ የሚሄዱት የት ነው? ወደ መንግሥተ ሰማያት ነው የሚሄዱት። ነጭ ልብስ ለብሰው መላእክቶች ታጅበው ወደ ጌታ ኢየሱስ ወደ ረፍት ወደ ገነት ይሄዳሉ። ሃሌሉያ! ስለዚህ ነው ለቅሶሽን እነሆ ያቆማል ብሎ መጽሐፍ ቅዱሳችን እንደዚህ ብሎ ይናገራል። ማዘን ሞት በሌለበት ዓለም እንሄዳለን። ይህን ተስፋ ጌታ ሊፈጽም ጌታ ይመጣል። እግዚአብሔር የዘላለም ብርሃንሽ ይሆናል ይላል። ምዕራፍ ስልሳ ኢሳይያስ ምዕራፍ ስልሳ ቁጥር ሀያ ላይ እግዚአብሔር ብርሃንሽ ይሆንልሻል። ክብር ለጌታ ይሆን ይሆናል። የለቅሶሽን ወራት ታልቃለች። ፀሐይሽ በዚያን ጊዜ አትጠልቅም፣ ጨረቃሽም አያቋርጥም። ሕዝብሽ ሁሉ ጻድቃን ይሆናል። እኔም እከብር ዘንድ የአትክልቴን ቡቃያ የእጄ ስራ የምትሆነው ምድሪቱን ለዘላለም ይገዛሉ ለዘላለም ይወርሳሉ። ታናሹ ለሺ የሁሉ ታናሽ ለብርቱ ህዝብ ይሆናል። እኔ እግዚአብሔር በዘመኑ ይሄን አፋጥነዋለሁ። ጌታ በክብር መጥቶ ይወስደናል። ጌታ የሱስ ይባርካችሁ። ሰላም ሆኖ እንኳን መልካም ትንሣኤ በዓል ይሆንላችሁ። የኢየሱስ ክርስቶስ ከሞታን ተነስተዋል። ሞትን አሸንፎ ተነስተዋል። ያንች ጌታ፣ ያንተ ጌታ፣ የእኛ ጌታ፣ የእኔ አባት፣ የእኔ ንጉስ ለዘላለም ይባረክ። ጌታ ይባርካችሁ። ሰላም ሆኖ ባይ